በምዝበራ በግድ የለሽነትና በአመራር ማነስ ፕሮጀክቶችን ከፍጻሜ ላይ ለማድረስ የቀደመው የኢትዮጵያውያን መለያ ነው። ረብጣ ገንዘቦችን ፈሰስ የተደረገባቸው ፕሮጀክቶችን ማጠናቀቅ አለመቻል የቅርብ ጊዜ ክስተት ነው። የመሰረተ ድንጋይ ማስቀመጥ እንጂ ፕሮጀክቶቹን አጠናቆ ሪባን መቁረጥ አመታትን ይፈጃል። ዛሬ ያ የለም። በጊዜ የለንም መንፈስ 24 ሰዓት መስራት የኢትዮጵያውያን መገለጫ ሆኗል። አንዱ ትልቁ የለውጡ እሳቤ የነበረው በዋናነት ለሕዝብ ቃል የተገቡ ፕሮጀክቶችን አጠናቆ አገልግሎት ማስጀመር ቅድሚያ የተሰጠው አጀንዳ ነበር ማለት ነው። ከዚህ አንጻር በጣም በርካታ ስራዎች ተሰርተዋል። ዳግማዊ አድዋ፣ የኢትዮጵያ ተስፋ የህዳሴ ግድብ ፍጻሜውን ያገኘው ፕሮጀክቶችን በወቅቱ ማጠናቀቅ በሚለው ብሂል ነው። ኢትዮጵያውያን ፕሮጀክቶችን ማቀድ ብቻ ሳይሆን መጨረስ ይችላሉ የሚለውን ያስመሰከርንበት ብሎም በርካታ ፕሮጀክቶች ተገንብተው አገልግሎት መስጠት የጀመሩት ከለውጥ ወዲህ ነው። ሁለተኛ አድዋ የተባለው አድዋ ደምና አጤንቴ የተገበረበት ሲሆን ይሄኛ ደግሞ ጉልበት፣ ገንዘብ፣ እውቀት ተገብሮበታል። እንግዲህ ያ በመከናወኑ ኢትዮጵያውያን ይችላሉ፣ ፕሮጀክትን ማቀድ ይችላሉ፣ መስራት ይችላሉ፣ መጨረስ ይችላሉ። የእንችላለን መንፈስ ያመጣና አንችልም የሚባለው ነገር የሰበረ ስለሆነ ትልቅ ነውና እንግዲህ ሌሎቹን የሚያነቃቃ ይሆናል። የሕዳሴ ግድብን ብቻ ነጥለን ብናይ የሕዳሴ ግድብ በጣም በርካታ ውስብስብ ችግሮች የነበሩበት ፕሮጀክት ነው። እጅግ በጣም በርካታ የሀገር ሀብት የፈሰሰበት በጣም በጣም በሚያሳዝን ሁኔታ ባክኖ የቀረ ፕሮጀክት ነው። ለማጠናቀቅ የተቻለው ማለት ነው። ሌሎችም ፕሮጀክቶች አሉ። የስኳር ፕሮጀክቶች፣ የመንገድ ፕሮጀክቶች፣ በየመንገዱ ቆመው ባክኖ የነበሩ ማለት ነው። እነዚን መጀመር መቻላችን ለሀገራችን የኢኮኖሚ ትንሣኤ መሰረት ጥሏል ብሎ መናገር ይቻላል። የፕሮጀክቶች በወቅቱ መጠናቀቅ የስራ ዕድል እንዲፈጠር ያደርጋል። እንዲሁም የፋይናንስ ፍሰቱ እንዲጨምር ይረዳል። የሀገር የገጽታ ግንባታን እንዲሁም ምጣኔ ሀብቱን ከማሳደግ አንጻር ሚናውም ላቅ ያለ ነው። እነኚህ ፕሮጀክቶች የተሰሩት በሮቦት አይደለም፣ በሰው ጉልበትና በቴክኖሎጂ ነው። የስራ ዕድልን ፈጥረዋል። ቀን ሰራተኛ ጉልበት ሰራተኛ ጀምሮ ድንጋይ ጥራቢ እንበለው ግን በእኛ እንበል ምን እንበል አፈሪስካ ቤት የሚያረጉ በለ መኪናዎች እንበል፣ በብዙ መንገዱ የስራ እድል የፈጠረ ስለሆነ ጆፕ ሰኪሪቲን ፈጥሯል። የስራ እድል ከመፍጠሩም ባሻገር የውጭ ሚኒዛሪን አመጣ። የስራ እድል፣ የውጭ ሚኒዛሪ፣ የሀገር የገጽታ ግንባታ፣ ሁሉም ፕሮጀክቶቻችን በመጀመራቸው ብቻ ኢኮኖሚ መንቀሳቀስ ጀምሯል። ተጀምረው ተጠናቅቀው አገልግሎት ሲጀምሩ ይቅርና ራሳቸው ፕሮጀክቶቹ ከቆሙበት ቦታ በመንቀሳቀሳቸው ብቻ ኢኮኖሚ መንቀሳቀስ ጀምሯል። እዛ ውስጥ የሚፈጠረው የስራ እድል፣ እዛ ውስጥ የሚኖረው የፋይናንስ ፍሰት፣ አጠቃላይ እዛ ውስጥ የሚኖረው ትራንዛክሽን ለኢኮኖሚው ትልቅ አቅም የሆነበት ነው ብሎ መናገር ይቻላል ማለት ነው። ለእይታ ማራኪ፣ የምጣኔ ሃብቱን አንድ እርምጃ ከፍ የሚያደርጉ ፕሮጀክቶች መገንባት የዚህ ዘመን ትውልድ መለያ ሆኗል። ሐይቁ ወሰን ነው። ድልዩ ወሰን ነው። ከተማው የተዋበው አንጡራ ሀብት ነው። ሕዝቡ የሚበዛ እንሳን ይባል፣ መንገድ ይባል፣ ድልይ ይባል፣ ስታዲየም ይባል፣ በዛ ፕሮጀክት ውስጥ የሚጠቃለሉ ሲለኔ አንጡራ ሀብት አፈራች። ዚስ ዋት ኢንፍራስትራክቸሪም ደግሞ ናሽናል አሴት የሚንለው ያ ከሆነ ሪዞርቶቹ ወይንም ደግሞ እነኚህ የመዝናኛ ቦታዎቹ መስህብ ናቸው። አይንን ይስባሉ። አይን ከሳቡ ደግሞ ቱሪስትን ይስባሉ። ሀገር ውስጥ ጎበኚዎችንም የውጭ ጎበኚዎችንም ይስባሉ። ያሉንን ተፈጥሮዊና ሰው ሰራሽ ሀብቶች በሚገባ መግለጥና ማልማት ከቻልን የኢኮኖሚያችን አንድ ምሰሶ አድርገን መጠቀም እንችላለን የሚል እሳቤ ስለነበረ ገበታ ለሸገርን፣ ገበታ ለዕለ ሀገርን፣ ገበታ ለትውልድን በማስተዋወቅ አሁን በጣም በርካታ ቱሪስቶች የሚጎበኟቸው በጣም በርካታ የሀገር ውስጥ ዜጎችም ጭምር እየመጡ የሚያያቸው ገቢ የሚያስገኙ በተጨማሪነት የኢትዮጵያ የኢኮኖሚ ትንሣኤ አንድ ምሰሶ ሆኖ እንዲያገለግሉ አድርጓል ማለት ነው።